መርገምት የመሰለው ታላቅ ጥቃት፣ የሩሲያ የቁጣ በትር የዩክሬንን ሰማይና ምድር የናጠው አዲሱ የሩሲያ ጥቃት፣ አደገኛው ማዕበል እንደገና ጀምሯል። የአሁኑ ከእስከዛሬው ከፋና በዩክሬን ሰማይና ምድር ላይ መርገምት ሆኖ የመጣ የሩሲያ ጥቃት ነው ተብሏል። ይህ ዩክሬንን በሶስት ዓመት ቆይታዋ ያላየችው የመከራ መዓት ነው ተብሎለታል። ሩሲያና ዩክሬን ወደ ድርድር ጠረጴዛ ቀርበው ሁሉም ነገር መቋጫ ሊያገኝ ነው እየተባለ በነበረበት ቅጽበት ዩክሬን በአሜሪካ አካሄድ ለመስማማት ቃል በገባችበት ሁኔታ ፈጽሞ ያልተጠበቀ ነገር ተከስቷል። ለመሆኑ ይህ ጎርፍ ሆኖ የመጣውና አደገኛ ማዕበል የሆነው ምንድን ነው? በዩክሬን ምድር የተከሰተውስ አዲስ ክስተት ለምን እንደዚህ አነጋጋሪ ሆነ? በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። ዩክሬን ከሩሲያ ጋር ጦርነት የጀመረችበትን ዕለት የረገመችበት ምዕራቡን ዓለም አምና እሳት ውስጥ የገባችበት ቀንን አምረራ የጠላችበት እጅግ አስገፊና በአይነቱም ፍጹም የተለየ ተባለ ዕለት እጅግ ከባድ ጥቃት በሩሲያ ዘመናዊና ወደር የለሽ ድሮኖችና ሚሳይሎች ተፈጽሞባታል። ያቺ ምዕራቡን ዓለም በአንድ እግሩ የምታቆመው አሜሪካን የምታሸብረው፣ ጠላቶቿን ሁሉ በቁም የምታቃዣው ሩሲያ ገናና ታሪኳን ዳግም መመለስ እንደምትችል ማንም ሊያንበረከካት ቢሞክር የውርደት ካባ እንደምታከናንብ፣ የትኛውም ኃይል ሊገዳደራ ቢሞክር እነዚያ ዓለም በፍርሃት የሚመለከታቸውን ዘመናዊ ሚሳኤሎችና ድሮኖቿን አውጥታ ዶጋመድ እንደምታደርገው በዩክሬን ጦርነት አሳይታለችም። ፑቲን እንዳሉት ይህ ጦርነት ከዩክሬን ጋር ብቻ የምናደርገው አይደለም፣ ይልቅንስ ከእሷ ጀርባ ከተሰለፉት እኛን ለማጥፋት ከሚታገሉት የምዕራባውያን ዓለም ጠላቶች ጋር ጭምር ነው የሚለው ንግግራቸው በተግባር የመለሰ ጥቃት ተፈጽመዋል። አሁን ዩክሬን የተረሳች አገር ሆናለች። ብጮህ እንደ በፊቱ አለው እያለች መሳሪያ የምትጭንላት ሚሊዮን ዶላሮችን የምትሰጣት አሜሪካ ፊቷን አዙር አባታለችም። ለዚህም ነው ሩሲያ አደገኛ የተባለውን ጦርነት ለድርድር የሚቀርብ በሆኑበት ቅጽበት የፈጸመችባት ሩሲያ 2025 ከገባ ወዲህ በዩክሬን ላይ ከባድ የተባለውን ጥቃት ፈጽማለች። ሩሲያ ከጦር መርከብ ላይ የተተኮሱ 20 ሚሳኤሎችን ጨምሮ 58 ሚሳኤሎች፣ 194 ድሮኖች ተጠቅማ ጥቃት ፈጽማለች። የሩሲያ ጦር ዶንቴስክ ክልል ውስጥ የሚገኘውን አንድሪቪካ መንደር መያዙንም አስታውቋል። በጥቁር ባህር ላይ የተሰማሩ የጦር መርከቦች ባሳተፈው መጠነ ሰፊ ጥቃት 58 ሚሳይሎችንና 194 ድሮኖችን ተጠቅማ ጥቃቱን ሰንዘራለችም። ሩሲያ በዩክሬን በፈጸመችው መጠነ ሰፊ ጥቃት ቢያንስ አራት ሕፃናትን ጨምሮ 18 ሰዎች ቆስለዋል የተባለ ሲሆን የሰው ሕይወት ስለማለፉ ግን የወጣ ሪፖርት የለም ተብሏል። የዩክሬን ባህር ኃይል ቃል አቀባይ ዲሜትሮ ፕሌቴንቸክ ከሀገሪቱ ቴሌቪዥን ጣቢያ ጋር ባደረጉ ቆይታ ሩሲያ የፈረንጆቹ 25 ከገባ ወዲህ በጥቁር ባህር ላይ የተሰማሩ የጦር መርከቦችን ያሳተፈ መጠነ ሰፊ ጥቃት ሰንዝራለች ብለዋል። በጥቁሩ ባህር ላይ የተሰማሩ የጦር መርከቦች አዳሩን ብቻ ከ20 በላይ ሚሳኤሎችን ወደ ዩክሬን መተኮሳቸውን አስታውቀዋል። የዩክሬን አየር ኃይል በበኩሉ ሩሲያ አዳሩን በአጠቃላይ 58 ሚሳኤሎችንና ድሮኖችን ተጠቅማ ጥቃት ሰንዝራለች ብሏል። አየር ኃይሉ 34 ሚሳኤሎችንና መቶ ድሮኖችን ኢላማቸውን ሳይመቱ አየር ላይ መትቶ መጣሉን አስታውቋል። የሩሲያ መጠነ ሰፊ ጥቃት ለመከላከልም የፈረንሳይ ማራዥ ተዋጊ ጄቶች ለመጀመሪያ ጊዜ ማሰማራቱን ገልጿል። የሩሲያ መከላከያ ሚኒስቴር እንዳስታወቀ ከሆነ የሩሲያ ኃይሎች በትላንትናው እለት ምሽት ዶንቴስክ ክልል ውስጥ የሚገኘውን አንድሪቪካ መንደር መያዛቸውን አስታውቋል። የሩሲያ ዩክሬን ጦርነት ከተጀመረ ሶስት ዓመታትን ያስቆጠረ ሲሆን ጦርነቱን በሰላም ስምምነት ለመቋጨት ከፍተኛ ጥረት እየተደረገ ይገኛል። የዩክሬን ሩሲያ ጦርነትን ለማስቆም ቃል በገቡት ትራምፕ የሚመራው የአሜሪካ አስተዳደር ከሩሲያ ጋር ንግግር ማድረግ ጀምሯል። ክሬምሊን አሜሪካ ለዩክሬን የጦር መሳሪያ ድጋፍ ማቆሟን ለሰላም የተሻለ ተስፋ የሚሰጥ ነው ማለቱንም አስታውቋል። ፕሬዚደንት ዶናልድ ትራምፕ አሜሪካ ለዩክሬን የምሰጠው የጦር አቅም ድጋፍ ማቋረጣቸውን ተከትሎ ሩሲያ ከፍተኛ የተባለውን ጥቃት ፈጽማለች። እንደሚታወሰው ቭላድሚር ፑቲን በጎርጎረሲያኑ 204 ማገባደጃ ባደረጉ ንግግር በሁሉም የጦር ግንባር በየቀኑ እንቅስቃሴ አለ፣ ሁኔታውን በፍጥነትም እየተለዋወጠ ነው ብለው ነበርም። አሁን ታዲያ ያለ አሜሪካ እርዳታ ብቻዋን የቀረችው ዩክሬን ከሩሲያ ጋር በምታደርገው ጦርነት የበላይነት እየተወሰደባት፣ ከፍተኛ ኪሳራም እያስተናገደች ትገኛለች። ዩክሬን ከዚህ በፊት ከአሜሪካ እጅግ አውዳሚና ልዩ መሳሪያዎችን ታገኝ ነበርም። ሩሲያ ተቋቁማ መቆየት የቻለችው ከአሜሪካ በምታገኘው የመሳሪያ እርዳታ እንደነበረም አሁን በግልጽ እየታየ ነው። ሩሲያ በግላጭ ዩክሬንን ብቻዋን በሜድዋ አግኝታት አለችም። ያኔ በምዕራብ ዓለምና በአሜሪካ እርዳታ የምታገኘው መሳሪያ ተማምና ከሩሲያ ጋር የምታደርገው ጦርነት እንደምታሸነፍ ስትናገር የነበረችው ዩክሬን አሁን በሩሲያ በአስከፊ ሁኔታ እየተርበደበደ ትገኛለችም። እነዚህ ፑቲን አምባገነን ነው፣ ለሩሲያም ለመላው ዓለም እጅግ የማይበጅ መሪ ነው እያሉ ሲረግሙት፣ ሲያሻቸው ደግሞ ከዩክሬን ጀርባ ቀጥረኛ ወታደሮችን ዘመናዊ ታንኮችንና ጀቶቻቸውን አሰልፈው ሩሲያን ሲፋለሙ የነበሩ ሁሉ ፊታቸውን ከዩክሬን ዞር ሲያደርጉ ነበር። ሁሉ ነገር ግልብጥብጡ የወጣው ያኔም ሩሲያ ብቻዋን ከመላው የምዕራቡ ዓለም ተቀናቃኞችና ከልዕለ አያላኑ አሜሪካ ጋር ሲፋለም እንደነበር ይታወቃል። ያኔ ጀርመን፣ ፈረንሳይ፣ እንግሊዝ፣ አሜሪካና ሌሎች የምዕራቡ ዓለም ሀገራት ዩክሬን ጎን ተሰልፈው ሩሲያን ሊያዳክመው አተማምለው ነበር። እናም የቻሉትን ሁሉ አደረጉ። ግን የሩሲያ ታላቅን ክንድ መስበር ተሳናቸው። ሩሲያ በጽና ተፋለመችም። ዩክሬን ላይ የምታደርገውን መጠነ ሰፊ ጥቃትም ገፋችበት። ከዩክሬን በርካታ ግዛቶች መንጠቅ ይህም የሩሲያን ሀያልነት ያሳየ ነበር። ታዲያ ዶናልድ ትራምፕ በድንገት መጡና የዓለም ፖለቲካ ግልብጥብጡን አወጡት። ዩክሬን በዚያ ባይደን በሚባል ሞኝ ፕሬዚደንት ምክንያት ያለ አግባብ ሚሊዮኖች ዶላሮችን ወስዳለች አሉ። ጦርነቱን የሚያባብሱ መሳሪያዎች ድጋፍ ስታገኝም ነበር አሁን በእኔ ዘመን ግን ይህ ፈጽሞ አይቀጥልም ብለው የዩክሬንን እስትንፋስ ቀጥ አደረጉት። ሩሲያም የትራምፕን ውሳኔ አሞካሽታለች ለዩክሬን ያለኝ ስጦታ ይህ ነው ስትል፣ በቀጣይ በሚደረገው የሰላም ድርድር ላይ የበላይነት እንዲኖራት የሚያደርጋትን አደገኛ የተባለና በአይነቱ ልዩ የሆነ ጥቃትን ፈጽማለች። ጥቃቱ እጅግ አስፈሪ የተባለለት እንደሆነም ታይቷል። የጦር አውድማው ላይ ሩሲያ የበላይነቷን እያሳየች ትገኛለች። የሩሲያ ወታደሮች የዩክሬንን ግዛቶች እየተቆጣጠሩ ወደፊት በመገስገስ ላይ ናቸው። በተለይም በምስራቃዊ ዶንባስ፣ ሀርኬቭ ግዛት በምትገኘው ኩፒያንስክ ከተማ ውስጥ፣ ሰሜን ምስራቅ በምትገኘው ዛፓሪጂያ ከተማ ውስጥ የሩሲያ ኃይሎች ወደፊት እየገሰገሱ ይገኛሉ። ፕሬዚዳንት ዜለንስኪ እንደሚሉት በዓለም አቀፉ ማኅበረሰብ እውቅና ከተሰጠው የዩክሬን ግዛት 27 በመቶ በቁጥጥር ስር ይገኛል። በአውሮፓውያኑ 2014 በሩሲያ ቁጥጥር ስር የሆኑት ክሪሚያና ሌሎች የምስራቅ ዩክሬን አካባቢዎችን ይጨምራል። ዋናው ከተማዋን ኬቭ ጨምሮ ሱሚ፣ ካርኬቭ እና አዴሳ በየቀኑ የቦምብና የድሮን ጥቃቶችን እያስተናገዱ ነው። የዩክሬን ሕዝብ በአጠቃላይ በጦርነቱ ተዳክሟል፣ ተሰላችቷል። የቦምብ ውርጅብኝ አዲስ ነገር አይደለም። መብራት በየጊዜ ይቆራረጣል። በርካቶች ደህና እንቅልፍ ከተኙ ከርመዋል። ክረምት እየመጣ ነው። በሚቀጥሉት ሳምንታት ጠንካራ ብርድና በረዶ እንደሚሆን ይጠበቃል። ጥናቶች እንደሚጠቅሙት ከሩሲያ ጋር በሚደረግ የሰላም ድርድር የሚባለው ሀሳብ ዩክሬናውያን አይቃወሙትም። ይህ ማለት ግዛቶችን ማጣትና ወደፊት የድንበር ጉዳይ አሳሳቢ ቢያደርግም እንኳን የሰላም ድርድሩን የሚጠሉት አይመስልም። እንደሚታወሰው ዩክሬን የምዕራባውያን ሚሳኤሎችን ወደ ሩሲያ ግዛቶች መተኮስ መጀመሯን ተከትሎ በሩሲያ ዩክሬን ጦርነት ወደ አዲስ ውጥረት ተሸጋግሯል። አስገራሚ ነገር ደግሞ ዩክሬን ከምዕራባውያን ሀገር ፍቃድ ማግኘቷን ተከትሎ የሩሲያ ግዛቶችን በሚሳኤል ስትደበድብ ነበርም። በቅርቡ ደግሞ የብሪታንያ ሚሳይሎችን ወደ ሩሲያ ግዛት ተኩሳ ነበር። ከጦሩ አውሮፕላን ላይ የሚተኮሱት የብሪታንያ ስቶርም ሻዶው ክሩዝ ሚሳይሎች እያንዳንዳቸው አንድ ሚሊዮን ዶላር የሚያወጡ ሲሆን እስከ 250 ኪሎ ሜትር ርቀት ውስጥ የሚገኝ ኢላማን መምታት የሚችሉ ናቸው ተብሏል። እነዚህ ሁሉ እርዳታዎች ግን የሩሲያ እንቅስቃሴ ፈጽሞ ማስቆም አልተቻላቸውም። የሩሲያ ጦር አዲስ መንደር የተቆጣጠረ ሲሆን በቀን እስከ 300 ሜትር ድረስ ወደፊት እየገሰገሰ ነው ተብሏል። የሩሲያ ዩክሬን ጦርነት ከተጀመረ ወዲህ ያለፈው ሳምንት የነበረው ክስተት ግጭቱን ወደ ከፍተኛ ሁኔታ መሸጋገሩ የታየበት ነበር። የፈረንሳይ ሚራዥ 2000 ተዋጊዎች ለመጀመሪያ ጊዜ በዩክሬን ጦርነት ላይ ቢሳተፉ ምንም የፈየደው ነገር የለም። ሚራዥ 2000 እነ ኤፍ16 የጦር ጀቶች ትናንት ምሽት ከሩሲያ የተተኮሱ 60 ገደማ ሚሳኤሎችና ድሮኖችን መከላከል ላይ መሰማራታቸው አየር ኃይሉ ማስታወቁ ይታወቃል። በዩክሬን አፍቃሪ ምዕራባዊያን መንግስት መምጣት ያሳሰባቸው የሩሲያው ፕሬዚደንት ቭላድሚር ፑቲን አሜሪካና አውሮፓ የህብረቱ የፋሽስት መፈንቅለ መንግስት አድርጓል ሲሉ መከሰሳቸውም ይታወሳል። ከዚህም አልፎ ሩሲያ ከዩክሬን ግዛቶች መካከል አንዷ የሆነችውን ክሪሚያን ወደ ሩሲያ እንድትካለል አደረጉ። በሩሲያ በኩል የተወሰደው እርምጃ በሩሲያና በዩክሬን መካከል የነበረውን ግንኙነት የበለጠ ከማሻገሩ አልፎ ከምዕራብያን ጋር ትንቅንቅ ውስጥ ገቡ። አሜሪካና የአውሮፓ ህብረት በሩሲያ ላይ ማዕቀቦችን ቢያስከትሉም ሩሲያ ክሪሚያን በመያዝ በጥቁር ባህር ላይ ጣቢያው ሙሉ በሙሉ መቆጣጠር ቻለ። ከዚህ በኋላ የሩሲያ ግስጋሴ ማቆም የማይቻል ሆነ። በሁለቱ አገሮች መካከል የተፈጠረው መቃቃር ድንበር ተሻግሮ አሜሪካና የተቀሩ ምዕራባውያን ሀገራት ከዩክሬን ጎን ተሰልፈው ሩሲያን እንዲያወግዙ አድርጓቸው ነበርም። ሀገራቱ የገቡበት ጦርነት የዓለምን ኢኮኖሚ ጂኦፖለቲካ በእጅጉ የፈተነው ሲሆን የነዳጅ አቅርቦት ሰንሰለት አቅጣጫንና የሸቀጦችን አቅርቦት ትስስር እንዲለውጥ ምክንያት ሆነዋል። ይህም ዓለም አቀፍ የጂኦፖለቲካ ትኩሳትን መፍጠሩ ኢኮኖሚውን ወደ ማሽመድመድ እንዳያደርሰው ተሰግቷል። ወደፊት ምን ይፈጠራል የሚለውን አብረን የምንመለከተው ነው የሚሆነው። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑ፣ የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫኖ እንዳይረሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸርቆዩን